ሰላም ጠና ስጥልኝ፣ እንዴት ናችሁ ውድ ተከታታዮቼ? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ አትክልትን ይዤላችሁ የመጣሁት ዛሬ ቆንጆ አድርገን ደግሞ አትክልት እንሰራለን። ከተለያየ አትክልቶችን አድርገን ደግሞ አጣፍጥን ነው የምንሰራው። ትወዱታላችሁን ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል የመጣችሁ በአጋጣሚም ሊሆን ይችላል ወይም ደግሞ የቻናል ቤተሰቦች ጋብዛዋችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ደግሞ ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ደግሞ ወደ እናንተ እንዲደርስ ማለት ነው። ሁላችሁም ስጀምሩ ላይክ ብታደርጉልኝ ለእኔ ትልቅ ድጋፍ ነው፣ ስራ የሰዎች ዘንድ ይደርስልኛል። ስለ ሁሉም አመሰግናለሁ። አሁን እዚህ ጋር የሚያስፈልጉን አትክልቶች አምጥቻለሁ። እዚህ ጋ አሁን ፎሶሊያውን ነው ትንሽ በዛ አድርጌ የመጣሁት እንዲሁም ደግሞ ብሮኮሊ፣ ካሮት፣ ሌሎቹንም ደግሞ እየጨመርን ነው የምንሰራው። ፎሶሊያውን እንደዚህ ረዘም ረዘም አድርገን እንከትፈዋለን። ሁሉንም እንደዚሁ እያደረግን እንከታትፈዋለን። ረዘም ረዘም ያለ ካለ ያው እኩል አድርገን ለመክተፍ ስለማያመቸን እንደዚህ እያደረግን እያስታረቅን እንግዲህ ያውን ረዘም ረዘም ያለ ስለፈለግኩ ነው። እናንተ ከፈለጋችሁ ከዚህ አነስ አነስ ማድረግም ትችላላችሁ። ፎሶሊያውን ከትፌ ጨርሸዋለው። ከዛ ደግሞ ካሮቱንም ደዛው ረዘም ረዘም አድርገን ደግሞ እንከትፈዋለን። ይሄ እንደዚህ አድርጌ ከትፌ ጨርሻለሁ። እዚህ ጋር ውሃ እያፈላ ሆነ። ውሃው ላይ ትንሽ ጨምሬ ዝም ብዬ ገንፈል ገንፈል ነው ማደርገው። ትንሽ ፎሶሊያውን ነው በሰል የምናረገው እንጂ ካሮቱ ያው ጥሬ መበላት ስለሚችል ካሮት ዝም ብዬ ገንፈል ነው ትንሽ ላረገው የፈለግኩት። ይው እንደዚህ አንድ ጊዜ ሲንተከተክልኝ፣ የፈላ ውሃ ነበረ ቅድም የጨመርኩበት። አሁን እናወጣዋለን። ይው እንደዚህ ካሮቱን ካወጣን በኋላ ደግሞ ፎሶሊያውን ደግሞ ከተን፣ እሱን ትንሽ በሰል እናደርገዋለን። ፎሶሊያ ትንሽ ጠንከር ያለ ስለሆነ ማለት ነው። ከዛ ፎሶሊያው እዚህ ጋር እየገነፈለልን ደግሞ ብሩኩሊ ደግሞ እዚህ ጋር አለኝ። አነስ አነስ ያሉ ናቸው። እነሱን ደግሞ እንደዚህ እንከፋፍላቸዋለን። ይኸው እንደዚ አድርጌ ብሮኮሊውን ከፍ ያለው እዚህ ጋር ፎሶሊያው ደርሶልናል። አሁን እሱን ደግሞ እናወጣዋለን። ይሄው ቆንጆ ሆነ፣ በስሎልናል። ፎሶሊያ አንዳንድ ጊዜ በዘይት ብቻ ጥብስ ስናደርገው መልኩም ጥፍት ይልና በኋላ ላይ እንደ ቃጫ ጥርስ ላይ እንትን ስለሚል አሁን እንደዚህ አድርገን ደግሞ ስንሰራው ደግሞ በጣም ቆንጆ ነው እና ለዛ ነው በዚህ መንገድ ልስራው የፈለግኩት። አሁን ደግሞ ብሩክሊውን ከተን ደግሞ እሱን ትንሽ ገንፈል ነው የምናደርገው። እስከዛ እዚህ ጋር አንድ ሽንኩርት፣ እንዲሁም ደግሞ ድንችና ቲማቲም፣ ነጭ ሽንኩርት ባሮ ብለን ሁሉንም ነገሮች እዚህ ጋር አንጥቻለሁ። እነሱን ከታትፈን ደግሞ ቀሪውን ስራ ደግሞ እንሰራለን። ቲማቲም ስንጨምርበት ደግሞ ሶስት ነገር ይኖረውና ድርቅ ያላለ ስለሚሆን ጥሩ ነው ይበላልናል። ለዛ ነው ቲማቲም ልጨምር የፈለግኩት። ይኸው እንደዚህ ከትፍ ያለው እዚህ ጋር። ብርኩሊው አንዴ እንደዚህ ገንፍል ስሄድልን ደግሞ እሱንም እናወጣና ቀሪውን ስራ ደግሞ እንሰራለን። ብዙም መልኩ ሳይቀየር ነው እያወጣሁት ያለሁት። ከዛ እዚህ ጋር የምሰራበትን መጥበሻ የብረት ድስቷል ማለት ነው፣ እሷን ጥጃ ያለው ከዛ እሱ ላይ ትንሽ ዘይትና ነጭ ሽንኩርትና ቀይ ሽንኩርቱን ጨምረን አንድ ላይ እናቁላለዋለን። ያው እዚህ ጋር ቆንጆ ሆኖ ሽንኩርቱ እየተቆላላልኝ ነው። እዚህ ጋር ደግሞ ባሮ ሽንኩርት ከትፌ አንድ አንድ ራሱን ነው አንዱን እንትን ነው ከትፌ ያመጣሁት። አሁን እሱን ጨምረን ደግሞ አንድ ላይ ደግሞ ትንሽ እናቁላለዋለን። ከዛ ቲማቲሙን እዚ ጋር እንደዚህ አድቅቄ ከትፊ አንጥቸዋለሁ። እሱን ደግሞ ጨምረን ትንሽ ሞቅ ሞቅ ነው የምናደርገው። ቲማቲም ሲኖረው እንዳልኳችሁ በጣም ቆንጆ ነው። ቴስቱን ቆንጆ ነው የሚያደርግልን። ሶስ ሲኖረውና ድርቅ ያለ እንዳይሆን ያደርግልናል። ያው እንደዚህ ያህል ከበሰለልን በኋላ እዚ ጋ አንድ ሁለት ድንች ደግሞ እንደዛው በቁመቱ ቆረቆረጥ አድርጌ ጨምር ያለው። እዚ ጋ ደግሞ ቀዩን ቃሪያ ደረቅ ያለ መጠጥ ያለ ቃሪያ ነውና እሱ ሽታ እንዲሰጠው ብዬ አስቀድሜ ከድንቹ ጋር ጨመርኩት። እሱን አለመጨመር ትችላላችሁ። ያው መጨረሻ ላይ ደግሞ ቃሪያ ስለምንጨምር እዚ ጋ አለመጨመር ትችላላችሁ። ግን ያው ቴስቱን ትንሽ ቆንጆ ያደርግልናል። ድንቹን እንዲበስል ትንሽ ውሃ ጨመር አድርጌበታለሁ። ያው ድንቹ መብሰል ስላለበት ማለት ነው። ያው እዚህ ጋር ስመለከተው ትንሽ ይቀረዋል። ጨው የሚበቃውን ያክል እየጨመርኩበት ነው ከዛ እዚህ ጋር አሁን አብረው እንትን እንዲበስል ብዬ እዚ ጋር ያገነፈልናቸውን ሁሉንም ፎሶሊያውን ብሩክሊና እንዲሁም ደግሞ ካሮቱን ጨምረን አንድ ላይ አብር እናበስለዋለን። እዚ ጋር ከፈለጋችሁ የአበባ ጎመንን መጠቀም ትችላላችሁ። የአበባ ጎመኑም ሲገባበት በጣም ነው የሚጣፍጠው፣ እና እንደ ብሮኮሊው ገንፈል ላድርጋችሁ ብትጨምሩት እሱም ቆንጆ ነው የሚያደርገው። ያው ከብዙ ነገር የተውጣጣ ሲሆን ደግሞ ያው ቆንጆ ስለሆነ ለጤናችንም እንዲሁም ደግሞ ለውጥም ስለሚሆን ማለት ነው። ያው ቀለሩ ራሱ አያምርም? በጣም ነው የሚያምረው። እዚህ ጋር አንድ ቃሪያና እንዲሁም ደግሞ የሮዝመሪን የስጋ መጥበሻ ጨመርኩበት። እሱ እንደፈለጋችሁ ነው፣ ግን ሽታውን ጥሩ ያደርግልናል። ይኸው እንግዲህ ቆንጆ ሆኖ እየደረሰልን ነው። እንደዚህ አድርጋችሁ ሞክሩት። በጣም ነው የሚጣፍጠው። እስካሁን ደግሞ ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በዚሁ ነው እንግዲህ የምለያችሁ። አላቀረብኩትም፣ በእንጀራ ያው፣ በእንጀራ በምንፈልገው ነገር በዳቦ መመገብ ስለምንችል እንደዚ አድርጋችሁ እናንተም ሰርታችሁ ተመገቡ። ላለው እንግዲህ ስራዬ ከተመቻችሁ ላይክ አድርጉልኝ፣ ስራዬ ሰዎች ዘንድ እንዲደርስልኝ ማለት ነው። ያው እየታየ አይደለም ቪዲዮዬ ግን ያው የእናንተ ድጋፍ ስለሚያስፈልገኝ ላይክ አድርጉልኝ። ስለ ሁሉም አመሰግናለሁ። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው